አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰላም እላችኋለሁ፣ የተወዳችሁ በክርስቶስ ዘመዶቼ። እንደምንቆያችሁ ሁሉን የሚችል አምላክ ክብር ምስጋና ይገባው። ገሪዛን ማለት የበረከት ተራራ ማለት ነው። አባቶች እስራኤል ህዝቡን የሚባረኩበት ተራራ የገሪዛን ተራራ ይባላል። ይሄም ቻናል ገሪዛን ይባላል። በዚህ ቻናል ውስጥ መንፈሳዊ ትምህርቶች፣ የበረከት ቃላት አሉ፣ ወንጌል አለ፣ መዝሙራት አሉ። የጾታ የፍቅር የትዳር ትምህርቶች አሉበት። እየገባችሁ ቤተሰብ ሆናችሁ አብራችሁን እንድትቆዩ በታላቅ ክብር ጋብዛለሁ። አብራችሁን ስለሆናችሁ እና ስለምትገቡ እግዚአብሔር ባርካችሁ። እንግዲህ ዛሬ የምንማረው ዛሬ የምንካፈለው ፍቅርን የሚያበላሹ መሰረታዊ የሆኑ ነገሮችን ነው። እንግዲህ የምትወጂውን ጓደኛሽን፣ የፍቅር ጓደኛሽን፣ አጋርሽን እንዳታጩ ወይም ደግሞ እንዳትጎጂው። ወንድሜ አንተም እንዲሁ የምትወዳትን እህትህን፣ ጓደኛህን ሳታቅ እንዳትጎዳት፣ አውቀህም ቢሆን እንዳትጎዳት ከእነዚህ ጎጂ ድርጊቶች ተግባሮች መቆጠብ እንዲገባ ነው የምናሳየው የምናሳስባችሁ። ሰው በቀን የሚመላለስ ቢኖር ብርሃንን ያያል ይላል ጌታችን ኢየሱስ ክርስቶስ። እና ቀናው መንገድ፣ ቅኑ መንገድ፣ ብርሃኑ መንገድ ውጤቱ ጥሩ ነው። ብርሃን ያያል። አንድ ሰው በቀን ሲመላለስ ብርሃን ያያል። ደግሞ በጨለማ በሌሊት የሚመላለስ ብርሃንን አያይም። ሰው በሌሊት መመላለስ ከፈለገ የሚያየው ጨለማን ነው። አሁን ሕይወትን እንዴት ነው ምን አይነት ውጤት ነው የምትፈልጉባት? አሁን ባለን የፍቅር ግንኙነት እናንተ ባላችሁ የፍቅር ግንኙነት ምን አይነት ውጤት ነው የምትፈልጉት? ጥሩ ውጤት ነው፣ የሚጠቅማችሁ ውጤት ነው፣ ልጆች እንድትወልዱ፣ ዘር እንድትተኩ፣ ቋሚ ጥሩ ጓደኛ እንዲኖራችሁ፣ በጣም ጥሩ ባል እንዲኖረች፣ ጥሩ ጓደኛ እንዲሽ እንዲሆን፣ የልብሽ ሰው እንዲሆን ሮጦ የሚደርስልሽ እንዲሆን ጥሩ ግሩም ካፕቴንሽ እንዲሆን ነው የምትፈልጊው። ጥሩ ሚስት፣ ጥሩ ጓደኛ፣ ጥሩ አጋዥ፣ ጥሩ ተገዥ፣ ጥሩ አገልጋይ እንድትሆን ትፈልጋለ ሴቷስ። ወንድሜ፣ እነዚህን ሦስት መሰረታዊ ነገሮች በደንብ ማወቅ ያስፈልጋል። እነዚህ ነገሮች ፍቅርን ስለሚያበላሹ፣ የመጀመሪያው ነገር ንቀት። ንቀት፣ ንቀት የሚባለው ነገር ለአንድም ቀን ቢሆን ለፍቅር ጓደኛ አይሰራም። በምንም መንገድ የፍቅርን ጓደኛ ፍቅረኝ ጓደኛሽን እንድትንቂ የሚያደርግ ነገር ሊኖረሽ ይችላል። እሱ ከአንቺ በብዙ ነገር ሊያንስ ይችላል። አንቺ ገንዘብ ይኖርሻል፣ እሱ አይኖረው። የተማርሽ ትሆኛለሽ፣ እሱ እንዳንችላ ላይማር ይችላል። አንቺ ከዚህ ቀደም ከምታውቂያቸው ወንዶች አንፃር፣ እሱ ያን ያህል ያልተማረ ማያውቅ፣ የገጠር ልጅ ሊመስል ይችላል። ግን መናገን የለበትም ወንድ ልጅ በመፈጠር ታላቅ ነው። መከበር አለበት። ክብር ይገባዋል። መናገን የለበትም። እኛፍን በምን የምትንቂው ሰው ከሆነ ለምንድን ነው ወደሱ የምትመጪው? መናቅ የሚባለው ነገር ካለ ለምንድን ነው ፍቅረኛሽ እንዲሆን ይፈቀድ? አየሽ፣ ንቀት መውጋት ነው የሰውን ልብ መውጋት ነው። ልትወጊው ነው ልትሰብሪው ነው ጓደኛው የሆነሽው ለምን ታዲያ ኩያሽ ጋር አትሆኝም? ወይም ያከብረኛል ወይም ያከብረዋል ብለሽ የምታስቢው ላንቺ ትልቅ ይሆንሽ ሰው ጋር መሆን ትችያለሽ እኮ። ሰው እስካላገባ ድረስ የራሱን ሰው አስተካክሎ መወሰን ይችላል። ስለዚህ ንቃት በጣም አደገኛ። ሴት ልጅ ብቻ ሳትሆን ወንድም ልጅ እንደዚህ ሴቶችንም ይንቃል። ሴት ስለሆነች ብቻ የሚንቃት ወይም ደ ባላት ነገር እሱ የተሻለ ነገር አለኝ ብሎ ስለሚያስብ የሚንቃት ለምንድነው ምትንቃት? የምትንቃት ሴት ጋር ስምንት ታደርጋለህ? ቢያንስ እየናካት እንደሆነ ከምትነግራት ለምን ከእሷ ጋር ትሆናለህ? በሰላም እና ንቀት የፍቅር በሽታ ነው። ሰው ቂም እንዲይዝ ያደርገዋል፣ ልቡ እንዲጎዳ ያደርገዋል። ንቀት አንደኛው የፍቅር እንቅፋት። ሁለተኛው ተራ ንግግር ነው። ተራ ንግግር፣ የማይመጥኑ ንግግሮች ዝም ብሎ ብዙ የሚያወራ ሰው፣ ብዙ የሚያወራ፣ ሳይመርጥ የሚያወራ፣ ካገኘው ጋር የሚያወራ ወይም ሴትም ትሆን ወንድ አንዳንድ እዚህ ተራ ንግግሮች ሊናገሩ ይችላሉ፣ ግን የፍቅር ግንኙነት ላይ ጥንቃቄ ያስፈልጋል። ምን ብላት ነው ደስ የሚላት ነው የሚባል ምን ብላት ትጎዳለች ተብሎ ሰው መናገር የለበትም? ምን ብሎ ብለው ይጎዳዋል የቱ ቃል የተሻለ ነው እሱን ለመጉዳት ተብሎ ታስቦበት መናገር ተራ ንግግር፣ ጎቼ ንግግር፣ እንዳንዴ ቀልድ የሚሆን ምን ፌዝ የሚሆን ምናወራ ምናወጣው ቃል ወይ በተፈጥሮ ላይ በሰው ተፈጥሮ ላይ፣ በዘሩ ላይ፣ በማህበረሰቡ ላይ በአጠቃላይ በዛም በዚህም ነገሩ ላይ ተጽዕኖ ላይ መጣ የሚችል ንግግር መናገር ተራ ንግግር አይመጥነውም ተብሎ የሚገባ ክብሩ ዝቅ ሊያደርግ የሚችል ቀልድ መቀለድ፣ እነዚህ እነዚህ ነገሮች ፍቅርን ያበላሻሉ። ተራ ንግግር በሰውነቷ፣ በወፍረቷ፣ በአካሄዷ፣ በፀጉሯ እጥረት፣ በሆነ ነገሯ፣ በተፈጥሯ ላይ መቀለድ፣ አንዳንዴ ሰው ሁሉ እየሰማ መቀለድ፣ ይሄ ተራ ንግግር ቀደም እንደተባለው የሰው ልብ ይጎዳል። እንግዲህ ሦስተኛው ፍቅርን ይጎዳል ተብሎ የሚታመነው ነገር እቀባ እቀባ ማቀፍ ወይም ደግሞ መከልከል መከልከል ስሜትን ባልና ሚስቶች ከሆኑ አብሬህ መተኛት አልፈልግም፣ በቃ ማለት አልፈልግም፣ ሶፋ ላይ መተኛት ቤቱን በተለይ እንደማያፈርሰው ቤቱን እንደማይንደው ፍች እንደማይፈልግ ካወቀች በዚህ ባሏ የምትጎዳ ሴታለች ልጆቹን ስለሚወድ ቤቱን ትተዋሄድም ቤቱ ግን ቢኖር ደግሞ ይቀጣ ብላ በስሜቱ ላይ የምትጫወት ወይም ደግሞ እሱም እንደዚህ ወንድም በስሜቷ ላይ የሚጫወት እንደ መያዣ መጠቀም። ወንዶች ደግሞ ፍቅርን፣ ሀሳብን፣ ስሜትን አለመናገር፣ በቃ ማኩረፍ፣ ፊት መንሳት። ፊት ትልቅ ስጦታ ነው። መልካም ቃል ትልቅ ስጦታ ነው። ይህንን ሁሉ ማቀብ የሚጣፍጠውን ምግብ ያማረውን መኝታ መከልከል ቤት ውስጥ አብረው እየኖሩ የራሱ ጉዳይ ብሎ ቀኑን ሙሉ ሙሉ ባልተነጠፈ አልጋ ላይ መጥቶ አልጋ እንጥፎ የተኛው እንዳለ ሚስቱ አለች አጠገቡ፣ ግድ የለሽ ሆና የማይጣፍጥ ምግብ ሰርታ ታበላዋለች። ሙያዋን ፍቅሯን ሴትነቷን በጎነቷን የምትከለክለው እንዲህ አይነት የንዴትና የበቀል መንገድ ፍቅርን ያበላሻል። እና ሁልጊዜም ቢሆን በተሰበተች በተሰጠን ልክ እግዚአብሔር በሰጠን ኑሮ ልክ ኑሯችን ማክበር፣ በትንሹ ታመን በብዙ ሾማሃለው ይላል እግዚአብሔር ቃል። ትንሽን ቢመስለም ኑሯችንን ማክበር ፍቅሩ ትንሽ ቢመስልም ወንድነቱ ትንሽ ቢመስልም ሴትነቷ ትንሽ ቢመስልም ማክበር እግዚአብሔር በብዙ ነገር ላይ ልሾመን እንደሚችል ማወቅ አለብን። እና ፍቅርን ከሚያበላሹ ከእነዚህ ነገሮች መጠንቀቅ ያስፈልጋል፣ ላሉ ቀሲስ አሸናፊ ግ መራም እግዚአብሔር ከእናንተ ጋር ይሁን። ኮሜንት ሳታደርጉ አሜንም ቃቤት ያስተማልኝም ሳትሉ አትጡ። እንደገና ላይክ በተኗን ስትንኳት ዩቲውብ ወይ ቪዲዮ ተወዳ ብሎ ሌሎች ሰዎች ሰሙት ይጋብዛል። እግዚአብሔር ይባርካችሁ። ትንላላችሁ